አንድ ወጣት ለአባቱ እጅግ በጣም ቆንጆ እና ልቡ ያፈቀራትን ልጃገረድ እንዳየና ና እርሷን ማግባት እንደሚፈልግ ይነግረዋል። አባትም በጣም በመደሰት ና በመጓጓት የታለች ይችን ልጃገረድ አሁን አጭልሃለሁ ይለው ና ተያይዞ ወደ ልጅቷ ዘንድ ያመራሉ። እዛም እንደ ደረሱ አባትየው ያያትና፣ ልጄ ሆይ ለዚህችን ልጃገረድ አንተ አትሆናትም። ለእርሷ የሚያስፈልጋት እንደ ኔ ጠንካራና ልምድ ያለው ኃላፊነት ሊጣልበት የሚችል ሰው ነው ሊያገባት የሚገባው ይለዋል። ልጁ በአባቱ ሁኔታ በጣም ግራ ተጋብቶ ነበርና ተከራከሩ። አባቴ ሆይ እችን ልጅ የማገባት እኔ ነኝ ሲል ተናገረ። ሳይግባቡ ይቀሩና ህግ እንዲዳኛቸው ወደ ፖሊስ ጣቢያ ያመራሉ። እዛም እንደደረሱ ሁኔታውን ለጣቢያው አዛዥ ያስረዱታል። የጣቢያው አዛዥም ልጅቷ እንድትቀርብና ከሁለት አንዳቸውን እንድትመርጥ በማለት ጣቢያ ድረስ እንድትመጣ ያደርጋል። አዛዡም ልጅቷን ሲያያት በውበቷ እጅግ በጣም ይማረክና እቺ ልጃገረድማ ለእናንተ አትገባም። እርሷ የምትገባው እንደ እኔ የሀገርን ኃላፊነት ለተረከበ ሰው ነው፣ የምትገባው እኔ ነኝ የማገባት ያለብኝ፣ ይላቸውና ሳይግባቡ ይቀራሉ። ሳይግባቡ ስለቀሩ እንዲዳኛቸው ጠቅላይ ሚኒስትሩ ጋር ያመራሉ። ጠቅላይ ሚኒስትሩም ልክ እንዳየዋት ልቡ ይደነግጥላታል። ፈዘዙ፣ ደነገጡ። ጠቅላይ ሚኒስትሩ እንደዚች አይነቷን ውብ ልጃገረድማ እንደኔ ሚኒስትር የሆነ ብቻ ነው ሊያገባት የሚገባው፣ ስለዚህ እኔ ነኝ የማገባት፣ ይላቸውና ሳይግባቡ ስለቀሩ ነገሩ ፕሬዝዳንቱ ቢሮው ይደርሳል። ፕሬዝዳንቱም ልክ ሲመለክቷት ልባቸው ውስጥ ትገባለች። እርሳቸውም እኔ ነኝ የማገባት እርሷ የምትገባው ለእንደኔ አይነቱ ብቻ ነው ይሉና ሁሉም ይጨቃጭቃሉ። በዚህ ሳል ላይ ልጅቷ ተረበሻለች። እናም በዚህ ሳል ላይ ትቆምና ሁላችሁም አቁሙ ትላችኋለች። ሁሉም ጭቅጭቃቸውን ካቆሙ በኋላ እኔ አንድ ሀሳብ አለኝ፣ እኔን ማግባት የምትፈልጉ ከሆነ እኔ የማቀርበውን ሀሳብ መስማማት አለባችሁ የሚል ጥሪት ታቀርባለች። እናም እሷ የምታደርገውም መስፈርት ለመስማማት ሁሉም እሽታውን ሁሉም ለመስማማት እሺ ይላሉ ይስማማሉ። ከዛም ልጅቷ መስፈርቷን መናገር ጀመረች። ከናንተ ውስጥ እኔን ማግባት የሚፈልግ ሰው ካለ እኔን ሮጦ መያዝ መቻል አለበት። እንወዳደራለን። ከዚህ ቢሮ ወተን ሁላችንም እንሮጣለን። እኔን የደረሰ ሰው ካለ ያንን ሰው እኔ አገባዋለሁ ትላለች። በዚህ ሀሳብ ላይ ሁሉም ይስማማሉ። እናም ከቢሮ ወጡ። ልጅቷ መሮጥ ጀመረች። ሁሉም እሷን መከተል መሮጥ ይጀምራሉ። ሁሉም እያባረሯት እያሉ አንዳንዱ ወደ ጉርጓድ እየገባ እየወደቀ ይሞታል። አጠገቧ ሊደርስ የነበረውም ጉርጓድ ውስጥ ገብቶ ይሞታል። ሁላቸውም እሷን እየተከተሉ እየሄዱ መንገድ ላይ ተንጠባጥቦ ሞት ይጨርሳቸዋል ይሞታሉ። ታዲያ በዚህ ሰዓት ላይ ልጅቷ ትመለስና የሞቱ ሬሳዎችን እየተመለከተች እኔ ማን እንደሆንኩ አውቃችሁኛል? ስትል ታናግራችኋለች። የሚመልስ ሰው የለም። እኔ ማን እንደሆንኩ ታቁኛላችሁ ወይ? ብላ አሁንም ታናግራችኋለች። ጸጥ፣ የሚመልስ ሰው የለም፣ ሬሳ ነው። ታዲያ በዚህ ሰዓት ላይ ልጅቷ መናገር ትጀምራለች። እኔ ማለት ዓለም ነኝ። እኔ ማለት ዱንያ ነኝ። ለእኔ ስትሉ እርስ በርሳችሁ ትጣላላችሁ። ለእኔ ስትሉ እርስ በርስ ትገዳደላላችሁ። ለእኔ ስትሉ ወንድም ወንድሙ ላይ ይገድላል። እኔንም ሳታገኙ በከንቱ ትቀራላችሁ ስትል ተናገረች እና ዛሬን ኑሩ። ሀብ ናይስ ዴይ